ሰላም፣ ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛለኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክና ሸር እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክና ሸር እያደረጋችሁ እንደተለመደው የዘወትር ድጋፋችሁ አይለየኝ እያልኩኝ ከወዲሁ አሳስባለሁ። ይህ ናይል አካዳሚ ቁጥር ሁለት ቻናል ነው። አማረኛ እንዲሁም እንግሊዘኛ ከዚህ በተጨማሪ ደግሞ አማረኛ ድምጸቶችም በእንግሊዘኛ እንዴታርገን በእንግሊዘኛ ፊደል እንዴታርገን መጻፍና ማንበብ እንደምንችል ቀለል ባለ ሁኔታ ነው። ይጀላችሁ መጣውት ዛሬ አጫጭር ቃላቶች ናቸው። እነዚህ አጫጭር ቃላቶችን እንዴታርገን ማንበብና መጻፍ እንደምንችል ባጭሩ በትንሽ ደቂቃ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን ማለት ነው። ከዚህ ጋር ቀጥታ ቪዲዮው ላይም መማር ትችላለህ። ከዚህ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አማርኛን እንዲሁም እንግሊዘኛን በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋል ማለት ነው። በተለይ በውስጥ መስመር ገብታችሁ ለምትማሩ ማንኛውም ተማሪዎች በአጭር ጊዜ ብቻ ከሶስት ወር እስከ አራት ወር ባልበለጠ ጊዜ ብቻ ጥሩ እገዛና ድጋፍ እየተደረገላችሁ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋለን። በማንኛውም የዓለም ዳርቻ ያላችሁ እንዲሁም በንግዱ ዓለም ይሁን በማንኛውም መስሪያ ቤት ናችሁ ለምሰሩ ማንኛውም አማርኛና እንግሊዝኛ ማንበብና መጻፍ የተቸገራችሁ ሁሉ ባላችሁበት ሁናችሁ በኦንላይን በራሳችሁ ስልክ እንዲሁም በኮምፒውተር አሊያም በላፕቶፓችሁ ባላችሁበት ቦታ ቁጭ ብላችሁ በቀላል ዘዴ እንዲጽፉ እንድታነቡ እናደርጋለን ማለት ነው። በልጅነታችሁ የትምህርት እድል ሳይገጥማችሁ በሌላ ቦታ ሄዳችሁ አሊያም በንግዱ ዓለም ተቀላቅላችሁ አማርኛ እንዲሁም እንግሊዝኛ ማንበብ ተቸግራችሁ ከሆነ ከዚህ ጋር ቀጥታ መደወል አሊያም ደግሞ ግሩፑን በመቀላቀል በአጭር ጊዜ ብቻ እንዲጽፉ እንድታነቡ እናደርጋለን። በይህ ቪዲዮ ለእናንተ በሚደርሳችሁ አጋጣሚ ሰብስክራይብ እያደረጋችሁ ማለፋችሁን አትዘንጉ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ እንዲሁም እንግሊዘኛ አማርኛ የእንግሊዘኛ ቃልን በአማርኛ ትርጉምና እንዲሁም ደግሞ የአማርኛ ትርጉሙን በእንግሊዘኛ ፊደል እንዴት አድርገን መጻፍና ማንበብ እንችላለን ለሚለው ቀለል ያለ ወሳኝ መልስ ነው ይዤላችሁ የመጣሁት ማለት ነው። ይህንን ቪዲዮ እስከ መጨረሻው አብራችሁ ለመማር ሞክሩ። እስከ መጨረሻው አብራችሁኝ ቆዩ። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። እዚህ ጋር እንደምታዩት በአረንጓዴ የተጻፉት ምንድን ነው? በአማ በእንግሊዘኛ የተጻፉት ናቸው። እዚጋ በምታዩቸው በሙሉ እንግሊዘኛ ቃላት ናቸው። እዚጋ በጥቁር የምታዩቸው ደግሞ አማርኛ ወይም ትርጉሞች ናቸው። በቀይ የምታዩቸው ደግሞ የአማርኛው ትርጉም በእንግሊዘኛ ፊደል እንዴት አድርገን ነው መጻፍ የምንችለው ነው የሚለው። እዚጋ ሃንግሪ ይላል አይደለ? ሃንግሪ ሃንግሪ ሚንስ መራብ ማለት ነው። ሃንግሪ ማለት መራብ ማለት ነው። መራብ የሚለው ደግሞ በእንግሊዘኛ ፊደል እንዴት አድርገን እንጽፋለን? መራብ የሚለው እዚጋ በአማርኛ የተጻፈው ነገር ግን በእንግሊዘኛ ደግሞ እንዴት አድርገን መጻፍ እንችላለን? መ ስንል ኤም ኢ ይሆናል ማለት ነው። ራ ስንል ደግሞ አር ኤ ይሆናል። ብ ስንል ቢ ብቻ ትቆማለች። የመጨረሻ ላይ የስድስተኛ ፊደሎች ከመጡ ምንድነው የሚሆኑት? ምንም አይነት ባውል ሳይከተላቸው ራሳቸውን ብቻ ኮንሶናንቶች እቆማሉ ማለት ነው። ስለዚህ መራብ ለማለት እዚህ ጋር ምን ማለት አለብን? ኤም ኢ አር ኤ ቢ ስንል መራብ ብለን እና እናነባለን ማለት ነው። መራብ ከዚህ በመቀጠል ደግሞ እዚህ ጋር ምንድነው የሚለው? ኮምፎርቴብል። ኮምፎርታብል comfortable ምስ ምቹ ማለት ነው comfortable በእንግሊዘኛ ፊደል comfortable ማለት በአማርኛ ፍቹ ደግሞ ምን ይሆናል ምቹ ማለት ነው ምቹ ይሄን ደግሞ ምቹ ብለን ለመጻፍ በእንግሊዘኛ ፊደል እንዴት አድርገን መጠቀም እንችላለን ም ስንል ኤም አይ ይሆናል እቺ ም ምትባለዋ ስድስተኛ ፊደል አደለች ለምን አይ ተከተላት ብላችሁ ደግሞ ጥያቄ የሚያስነሳባችሁ ካላችሁ ስድስተኛ ፊደሎች መሀል ላይ እና መጀመሪያ ላይ ከመጡ ብዙ ጊዜ አይ ይከተላቸዋል ማለት ነው መጨረሻ ላይ ከሆኑ ግን ብቻቸውን መቆም ይችላሉ። ብቻቸውን ስድስተኛ ፊደሎች፣ የአማርኛ ስድስተኛ ፊደሎች በእንግሊዝኛ ሲወከሉ የእንግሊዝኛ ውክልና ፊደላቸው መጨረሻ ላይ ከመጣ ብቻውን ይቆማል ማለት ነው። መሀል ላይና መጀመሪያ ላይ ከመጣ በተለይ መጀመሪያ ላይ ከመጡ የግድ አይ ይከተላቸዋል። ስለዚህ ይቺ ም የምትባለው ፊደልም ኤም አይ የሆነችው ለዛ ነው፣ መጀመሪያ ስለመጣች ማለት ነው። ቹ ስንል ደግሞ ሲኤች ዩ ማለታችን ነው። ሲኤች ዩ ማለታችን ምቹ ማለታችን ነው። ስለዚህ ይሄን ስናነበብ ምን ይላል? ምቹ፣ ምቹ። አይ አም ኢን ፔን፣ አይ አም ኢን ፔን። ምን ማለት ነው? አሞኛል ማለት ነው። አይ አም ኢን ፔን፣ አሞኛል። አሞኛል፣ አሞኛል ብለን ለመግለጽ ስንፈልግ ፈልግ በአማርኛ አሞኛል የሚለውን ወደ እንግሊዘኛ ፊደል ቀይረን እንዴት አድርገን መጻፍ እንችላለን? ዋናው ትልቁ መማር የምንፈልገውም ይሄ ስለሆነ አሞኛል የሚለውም በእንግሊዘኛ ፊደል እንዴት አድርገህ ንጻፍ ነው። አ ስንል ኤ ማለት አለብን። ሞ ስንል ኤም ኦ መሆን አለበት። እኛ ስንል ደግሞ ጂኤንኤ መሆን አለበት። ል ስንል ኤል ይሆናል ማለት ነው። ስለዚህ አሞኛል የሚለው በእንግሊዘኛ ፊደል ይሄን ይመስላል። አሞኛል አሞኛል። ከዚህ ጋር ደግሞ ምንድን ነው የሚለው? ሎንሊ ሎንሊ ሎንሊ ሚንስ ብቸኝነት ማለት ነው። ብቸኝነት፣ ብቸኝነት የሚለውን ደግሞ በእንግሊዘኛ እንዴት አድርገን እንጽፈዋለን? ብቸኝነት የሚለውን ቀጥታ ይህን የአማርኛ ድምፁ እነዚህ ጋም በአማርኛ እንዳነበብ ነው ሁሉ ድምፁ በቀጥታ ነው የሚቀመጠው ነገር ግን ልዩነቱ ምንድን ነው ብቸኝነት የሚለው ይሄኛው በቀይ የተጻፈው በእንግሊዘኛ ፊደል ነው በጥቁር የተጻፈው ደግሞ በአማርኛ ፊደል ነው ልዩነቱ የእንግሊዘኛና የአማርኛ ነው ነገር ግን ብዙዎቻችን አማርኛ ሳንችል ነገር ግን እንግሊዘኛ ፊደል ምንችል ልጆች ይህን ነው ምንጠቀም ስለዚህ ይህንን ደግሞ በግልጽ እንደዛ አድርገን ማስቀመጥ ይጠበቅብናል ማለት ነው ቀጥታ የአማርኛውን ድምፀት በእንግሊዘኛ ለማስቀመጥ እያንዳንዱን የአማርኛውን የሚገልጽ መሆን አለበት። ብቸኝነት ሲል ይሄኛውን የእንግሊዝኛውም ልክ ይህን መግለጽ አለበት። ስለዚህ ይህን ለመግለጽ ደግሞ ምን ማድረግ አለብን? ብ ስንል ቢአይ ይሆናል። ቸ ስንል ሲኤችኢ ይሆናል። ኒ ስንል ደግሞ ጂኤን አይ ይሆናል። ነ ስንል ደግሞ ኤንኢ ይሆናል። ት ስንል ቲ ብቻ ትሆናለች ማለት ነው። ስለዚህ ይሄ ብቸኝነት የሚለው በቀጥታ በእንግሊዝኛ ፊደል ሲተረጎም ምንድነው የሚሆነው? ብቸኝነት የሚለው ቢአይ ሲኤችኢ? GNINET ይሄ ምን ይላል ብቸኝነት ማለት ነው ብቸኝነት ከዚህ በመቀጠል ሆመስቲክ ይላል አደለ ሆመስቲክ ሆመስቲክ ሚንስ ናፍቆት ናፍቆት ናፍቆት ብለን ደግሞ በእንግሊዘኛ ፊደል እንደ ቅድሙ እንዴት አድርገን መጻፍ እንችላለን ና ስንል ኤን ኤ ይሆናል ፍ ስንል ደግሞ ኤፍ አይ ይሆናል ቆ ስንል ደግሞ ኬኦ ይሆናል። ት ስንል ቲ ብቻዋን ትመጣለች። ብዙ ጊዜ ስድስተኛ ፊደሎች መጨረሻ ላይ ከመጡ ብቻቸውን መቆም ይችላሉ፣ ያለምንም ቫውሌተር ብቻቸውን መቆም ይችላሉ ማለት ነው። ነገር ግን ስድስተኛ ፊደሎች ሁሉ ብቻቸውን ይቆማሉ ወይ ካልን ስተት ነው። ምክንያቱም እንዳገባባቸው ይለያያል። መሀል ላይና መጀመሪያ ላይ ከመጡ አይ ይከተላቸዋል። መጨረሻ ላይ ከመጡ ግን ራሳቸውን ብቻ ችለው ያለምንም ቫውል ሌተር መቆም ይችላሉ። ስለዚህ ናፍቆት ለሚለው ት የምትለዋ የመጨረሻ ፊደል ስድስተኛ ፊደል ስለሆነች ምንም አይነት ቫውል ሌተር አልተከተላትም መጨረሻ ላይ ስትመጣ ማለት ነው። ከዚህ በመቀጠል ደግሞ እዚህ ጋ ምንድን ነው የሚለው አንግሪ አንግሪ አንግሪ ሚንስ ንዴት ንዴት ንዴት አንግሪ ንዴት ንዴት። የሚለውን ደግሞ እንዴት አድርገን እንጻፈው ነው ንዴት ንዴት እዚህ ጋ ኤን አይ ስንል ን ማለታችን ነው። ዴ ስንል ደግሞ ዲ አይ ኢ ማለታችን ነው። ት ስንል መጨረሻ ላይ ስለመጣች አሁንም በድጋሜ ብቻዋን ትቆማለች። ንዴት ይላል ማለት ነው። ንዴት ንዴት። ቤተሰብ ዛሬ ያየናቸው በጣም ቀላልና የተቀላጠፉ እንግሊዘኛ እንዲሁም አማርኛ ትርጉሞች ሲቀጥልም ደግሞ እንግሊዘኛ በአማርኛ እንዴት አርገን መጻፍ እንችላለን የአማርኛ ድምፃትን ተጠቅመን በእንግሊዘኛ ፊደል እንዴት አርገን ማንበብ መጻፍ እንችላለን ብላችሁ ለምትቸገሩ እህት ወንድሞቻችን ቀለል ባለ ሁኔታ ነው ይዤላችሁ የመጣሁት። እናንተም ለዚህ ቻናል አዲስ የሆናችሁ ላይክ እና ሸር እያደረጋችሁ ቤተሰቡን ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሸር እያደረጋችሁ አማርኛ እንዲሁም እንግሊዘኛ መጻፍና ማንበብ ለተቸገሩት አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ፣ እናንተ ደግሞ የዘውትር ድጋፋችሁ እንዳይለየኝ እያልኩኝ ልሰናበታችሁ እወዳለሁ። መልካም ጊዜ።